ሰላም ሰላም፣ እንዴ ናችሁ? ሰላም ናችሁ? አማን ነው፣ ሁሉ መልካም፣ ሁሉ ሰላም። እንግዲህ ዛሬ በአዲስ ሀሳብ ተከስተናል። ዩቲዩባችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። ሀሳብ አስቴታችሁን ከታች አስቀምጡልን። ምንድን ነው ዛሬ ይዘን የመጣ ነው ሀሳብ? በተለይ ወጣቶቹ ወጣቶች በጣም እየተማረሩ ነው። ወጣቶች በጣም እያዘኑ ነው። ተስፋ እየቆረጡ ነው። በተለያዩ ማህበራዊ ድረገጾች ላይ እናያለን። ተስፋ የቆረጡ ብዙ ወጣቶች አሉ። ተስፋ የቆረጡ በጣም ብዙ ወጣቶች አሉ። ሲስተሙና እነሱ ፊት ያላደረገላቸው ያላደረጋቸው እና ምንድን ነው እንደኔ እንደ ሀሳብ እንደ ወጣት እንደ ወላጅ ሀሳብ አለኝ። ሀሳቤን አቀርባለሁ። ሀሳቤ ፊት ያድርግ አያድርግ አላቅም፣ ግን ቢስተካከል ብዬ ሀሳብ አቀርባለሁ። ምንድን ነው ለእኔ ብዙ ችግሮች እንዳሉ ሆነው በጣም ብዙ የሚስተካከሉ ሀገራዊ፣ ኢኮኖሚያዊ፣ ማህበራዊ መዓት ችግሮች የሚስተካከሉ እንዳሉ ሆነው የኔ ሀሳብ ምንድን ነው፣ ቢስተካከል ወይም ደግሞ እነዚህ ነገሮች ቢታረሙ ትንሽ ወጣቱ የሚመጣው ወጣት ቢያንስ ከድብርት ውስጥ የመውጣት ነገር ይኖረዋል ብዬ ተስፋ አደርጋለሁ። ምንድን ነው ለምሳሌ፣ አንድ ተማሪ ወደ ዩኒቨርሲቲ ይገባል። ወደ ዩኒቨርሲቲ ሲገባ ዩኒቨርሲቲ ገብቶ ወጥቶ ተመርቆ ምናምን ያለውን ፕሮሰስ ልጁን ጋይድ የሚያደርገው ወይም ደግሞ ልጁን አንቅቶ ብቁ የሚያደርገው ሁለት ነገር ነው። አንደኛ ወላጅ ነው፣ ሁለተኛ አስተማሪ ነው። ትምህርት ቤት ውስጥ ሲገባ አስተማሪዎች ብዙ ጊዜ ራሱን በቃ ዩኒቨርሲቲ ውስጥ እኮ ማለት ሀይ ክላስ ነው። እናንተ ከዚህ ስትወጡ ሀገር ተረካቢ ናችሁ። ሀገርን የምትረከቡ ናችሁ። ሀገርን ተቀብላችሁ የምታስቀጥሉ ናችሁ። እና እናንተ ትልቆች ናችሁ። ደርሳችኋል። ኤቭሪቲንግ ብቁ ናችሁ ምናምን ብለው ያስተምሯቸዋል እና እነዚህ ሰዎች እነዚህ ተማሪዎች እኔ ከዚህ ቤት ስወጣ ከዚህ ትምህርት ቤት ስወጣ ሸሚዝ አድርጌ ቢሮ ውስጥ ነው ቁጭም ብለው ኦር ሳይት ነው የሚሄደው። ኦር በቃ ብቻ እነሱ ያስቀመጡት የራሳቸው ቦታ አለ። ያ ነገር ደግሞ ምንድን ነው ያስከፍላቸዋል ዋጋ። እኛ ሀገር ምንድን ነው፣ ተማሪዎች ተመርቀው ይወጣሉ። ተመርቀው ሲወጡ ትምህርት ቤት ላይ የሚሰጣቸው ነገር ምንድን ነው? አንድ ትምህርት ይሰጣቸዋል በሚማሩበት ትምህርት ብቁ ሆነው ይወጣሉ። ነገር ግን ብቁ ሆነው የሚወጡት በተማሩ ትምህርት ብቻ ነው። ጭንቅላታቸው ሁሉን ነገር የመጣውን ነገር ተቀብዬ ወደ ስራ ቀይረውና ከዛ በኋላ እዚህ ድርጅት ውስጥ ማንኛውንም ስራ ያገኘሁትን ብገባና ከገባው በኋላ ሲቪን እያሳየው አድጋለው፣ ትልቅ ሆናለው በተማርኩት ሙያ እሰራለው ብሎ ኤክስፔክት አያደርጉም። እነሱ በተቻለ መጠን ከተማሩት ነገር ጋር ሲንክ የሚያደርግላቸው ካልሆነ ደግሞ ተመጣጣኝ የሆነ ሙያ አግኝተው መግባትን ነው የሚፈልጉት። እንደዚህ ደግሞ አይሆንም፣ እኛ ሀገር ይከብዳል። ምክንያቱም አንድ ድርጅት ባለቤት እንዳለ የተማረ ሰው አይቀጥርም። ዘመዶቹን ይቀጥራል፣ ወገኖቹን ይቀጥራል። በተለይ ኮስት ኮስት የሚባሉ ቦታዎች ከግብር ጋር እና ከአንዳንድ ነገሮች ጋር የተነካካ ስለሆነ የራሱን ሰው ነው የሚያስቀምጠው። ስለዚህ ተምሬ እገባለው የማለት ነገር በጣም የጠበበ ነው። ስለዚህ በማንኛውም ነገር ላይ ያገኘሁትን ስራ ገብቼ አንገቴን አስገብቼ ከዛ በኋላ እያደኩኝ እያደኩኝ ማንነቴን ሲያውቁ አቅሜን ሲያውቁ አድጋለሁ የሚል ፓወር ይዘዋር ለሚወጡት በቃ እኔ ተመርቅ ያለው ሲቪን በትናለው፣ አንዱ ድርጅት ይቀጥለኛል፣ አይሚን አንዱ ድርጅት ይጠራኛል፣ ከዛ በኋላ እዛ ድርጅት ውስጥ ትቀጠራሉ የሚል ፊሊንግ ነው ያለው። ይሄ ደግሞ በጣም ይከብዳል። በተለይ ወንድ ልጅ ከሆነ እጁ ላይ ሳንቲም የሚያዝ መቻል አለበት፣ የሆኑ እንቅስቃሴዎች ሊኖሩት ይገባል። እነዛ ነገሮች ጠቅላላ ድርብ ድርብ ካሉበት አይሆንም። በተለይ አሁን ደግሞ አንዳንድ ማህበራዊ ድረገጾች ሳንቲም የሚያስገኙ አሉ፣ እንደዚህ ዩቲዩብ አለ ምናምን። እና ራሱን እንደዚህ ግፍጥ ብሎ ይወቅም አይወቅም ያለውን ሀሳብ ለማህበረሰብ ለማቅረብ የማይዳፈርበት ያደግንበትም ፋሚሊ ወይም ደግሞ ማህበረሰብ እኛን ደግፎ አላሳደገንም፣ ዓይን አውጥተን እንድናወራ አላደረገንም። እና ይህን ነገር ሰብሮ ለመውጣት በጣም ይከብደዋል እና በጣም ዲፕሬሽን ውስጥ ነው የሚገባው በጣም በጣም የማይሆን ስሜት ውስጥ ነው የሚገባው እና እኔ አስራ ምናምን ዓመት ሀያ ምናምን ዓመት ሳክሪፋይ አድርጌ ወጥቼ ከትምህርት ቤት ዛሬ ቁጭ ብሎ ትናንትና ያልተማረ ስድስተኛ ክፍል ሰባተኛ ክፍል የሚተዋወቅ ጓደኛው ከዓለም ጋር በቃ ተዋውቆ ምናምን እንዳቅሚቲም ቢሆን ተፍ ተፍ እያለ እየኖረ ነው። አይፈራም። ምንም ነገርን ሪስክ ለመውሰድ አይፈራም፣ ምክንያቱም በቃ ተላምዶታል ከሲስተሙ ጋር። ያ ተማሪ ደግሞ ይህን ሁሉ አመት ሰክሪፋይ አድርጎ ሲወጣ ሻይ ቡና የሚጋብዘው ሻይ ቡና የሚጠጣው እንኳን ላይኖረው ይችላል። እና ብዙ ነገር ውስጡን ይረብሸዋል። እና እንዳይረብሸው ማድረግ ይቻላል። ትምህርት ቤት ውስጥ ሆኖ ሲወጣ ብቁ ነ ይሄ ነው ያንተ ያንተ ያንተ ክላይሜት ይሄ ነው ተብሎ ባይመከርና ባይገፋ ውስጡን፣ ይሄ ሞራል የሚባል ነገር ማለት ስትወጣ፣ ማንኛውንም ስራ ስታገኝ ተጋፈጠው። ከዛ በኋላ ወደ ምትፈልግበት ትሄዳለህ። ስራ አትናቅ። ስራዎች ስለተማርክ ስላልተማርክ ሳይሆን መጀመሪያ የምትፈልገው ቦታ ላይ ለመድረስ ያስከውን ነገር ውደደው ወይም የምትሰራውን ነገር ውደደው እየተባለ መመከር መቻል አለበት። ከዛን ከዛ ትምህርት ቤት ተመርቆ ሲወጣ ፓወርፉል ሆኖ ነው የሚወጣው። እኔ ቢሮ መቀመጥ ሲሆን ስራ እንደዚህ ነኝ፣ ወር እንደዚህ ነኝ መስራት አለብኝ፣ እንደዚህ አይነት ሙያዎች አሉኝ፣ ውስጤ እንዲህ አይነት ሀሳብ አለ እና እሱን መስራት አለብኝ ብሎ ይጀምራል። ፓወር ይኖረዋል፣ አቅም ይኖረዋል። ከዛ ግን ከትምህርት ቤት ገና ሲወጣ ራሱን ቁልል አድርጎት ከወጣ በቃ አንተ አገር ተረካቢ ና አንተ አንተ በቃ ኢትዮጵያ ውስጥ ዩኒቨርሲቲ ነው ትልቁ ትምህርት ቤት በቃ ዩኒቨርሲቲ ገብተሃል ወጥተሃል ከዚህ በኋላ ምናምን እየተባለ ከተማረ ከዛ ገብቶ ሲወጣ ብዙ ፈተናዎች ይገጥሙታል ብዙ የሚጋጨው ነገር አለ እና ያን ነገር እንዳይከብደው ማድረግ ይቻላል በትምህርት ቤት ውስጥ በሚሰሩ ስራዎች ከትምህርት ቤት ሲወጣ እንዳይከብደው ማድረግ ይቻላል። ልጁን በደንብ አድርጎ አስተካክሎ አንጾ ማውጣት መቻል ይችላሉ መምህራኖች እና መምህራኖች። በተለይ በእኔ አቅም በእኔ ልክ፣ እኔ ትንሽ ልጅ ነኝ፣ በእድሜ ሳይሆን በአንዳንድ ነገሮች ትንሽ ልጅ ነኝ። እናንተን እዚህ ስማች መናገር ተፈልጎ ሳይሆን፣ ቢሆን ቢሆን ቢስተካከል ደስ ይለኛል ብዬ የማቀርበው ሀሳብ ነው። ይሄ እንደ ሀሳብ ነው። ልጆቹ ከዛ ጠንካራ ሆነው ቢወጡ ሁሉን ነገር ትችላላችሁ፣ ምንም ነገር ቢሆን ተስፋ እንዳትቆርጡ፣ ከስክራች መነሳት ይቻላል፣ ከታች መነሳት ይቻላል ተብሎ ቢማሩ በቃ ይሄ አንድ ቻፕተር ነው የህይወቴ አንድ ቻፕተር ነው ብለው ነው ትምህርታቸውን ተምረው የሚወጡት። ሲወጡ ግን በቃ አንገት ማስገቢያ ያለኝ ከዚህ በኋላ ደግሞ እንዴት አድርጌ ነው የሚለውን ነገር ብዙ ድብርት ውስጥ ሳይገቡ ነገሮችን ፊት ማድረግ ይችላሉ። ሌላው ቤተሰብ ነው። ቤተሰብ እንግዲህ ብዙ ነገር ሰክሪፋይ ያደርጋል፣ ዋጋ ይከፍላል፣ ብሮች ይልካል። እንግዲህ ልጆች ማሳደግ ብዙዎቻችሁ ታውቁታላችሁ። እና አሳድጎ ለዩኒቨርሲቲ አብቅቶ ልጄ የተማረ ነው ብሎ ለብዙ ሰው አውርቶ ተመርቆ እኮ ሲመጣ ብሎ ኤክስፔክት የሚያደርገው ነገር አለ። ወላች እና እንደ ተማሪ ብዙ ጭነት አለበት። ተማሪ በጣም ብዙ ጭነት፣ የአካባቢ ጭነት አለበት። የእኛ ማህበረሰብ አስተዳደግ ታውቁታላችሁ፣ ብዙ ጭነት አለበት። ብዙ የእናት አባት ውለታ አለበት። እሱን መክፈል አለብኝ ቶሎ ይላል እና ልክ ተመርቆ ሲመጣ ተደግሶ ምናምን ነው እሱ እንደ ንጉሥ አድርገን ነው የምንቀበለው እና ልክ ከሁለት ቀን ከሶስት ቀን በኋላ ልጁ ድብርት ውስጥ ይገባል። ስለዚህ ወላጆችም ይጠብቃሉ የሆነ ነገር ሂድ እስኪ እንትን አስገባ እንትን አውጣ። ምን አላገኘም ስራ፣ ማታ ውሎ ሲገባ ምናምን ፊቱን ማየት ምናምን እና ልጁ፣ ቤተሰብ ወላጆች ምንም ነገር ባይሉትም ምንም ነገር ባይናገሩትም የሚጨንቀው የራሱ የሆነ ሸክም አለው የራሱ የሆነ የሚጠይቀው ጥያቄ አለ ምክንያቱም ተማሪ ነው። ተምረዋል። ቤተሰብ ብዙ ዋጋ ከፍሎለታል እሱ እና ይህንን ዋጋ የከፈለለትን ወላጅ መካስ ይፈልጋል። ያወጣውን ወጪም ሆነ ምንም ነገር መካስ መመለስ ይፈልጋል። መመለስ የሚፈልገው ግን ስራ ገብቶ ነው፣ ስራ ተቀጥሮ ነው። ስለዚህ ስራ ፈልጎ ፓርኪንግም ቢሆን ምንም ይሁን ጥበቃም ይሁን የትም ቦታ ድርጅት ውስጥ ር ዋቴቨር ኢት ኢዝ የሆነ ቦታ ለመግባት ሲያስብ ይህን እንደዚህ አይነት ስራ አገኘው ብላቸው፣ ምንድን ነው ዩኒቨርሲቲ ድረስ ተመርቀ ዩኒቨርሲቲ ድረስ ደርሰ እንደዚህ ዋጋ ከፍለን አስተምረን ይህን ስራማ ሳትማረብስ ማግኘት አትችልም ወይ ይሉታልና፣ ይሄ ደግሞ ገና ለገና ቢሉትም ባይሉትም እንደዚህ ብዬ መናገሬ በራሱ ለነሱ ኮንፎርት የሚሰጣቸው አይመስለኝም የሚል እና ያን ስራ አይሰራውም። ያንን ስራ ይንቀዋል፣ ይተውዋል። ስለዚህ ምን ውስጥ ይገባል ማለት ነው? በሚፈልገው ልክ ስራ ስለማያገኝ ድብርቱ ውስጥ ይገባል፣ መደበቂያ ውስጥ ይፈልጋል። መደበቂያ ደግሞ ለሰው ልጅ ጥሩ አይደለም። የሆነ ቦታ ልደበቅ ሲል ሱሶች አሉ። ሱሶች ደግሞ በራሱ ይዘውት የሚሄዱት መንገዶች አሉ። እነሱ ሲደመሩ ሲደመሩ ልክ ያልሆነ የማንነት ሂደት ውስጥ ይገባል እና ይህን ነገር ልናድነው የምንችለው እኛ ከዛ ተመርቆ ሲመጣ ስራዎች እንዳይመርጥ ሞራል መሆን፣ ሂድ ማንኛውንም ስራ ግባ፣ ችግር የለውም። ከዚህ ተነሳ እንትና እንደዚህ አድርገህ አይደለም የተማረችው እንትና እንደዚህ አድርገህ አይደለም ከዚህ ያደገችው የለን። ልጆቻችንን ሞራል ብንሰጣቸው ያገኙትን ስራ እንዲሰሩ ምክንያቱም የሚፈልጉትን ስራ እስኪያገኙ አሁን የሚሰሩትን ኦር የሚያገኙትን ስራ እንዲወዱ አድርገን ብንነግራቸው መልካም ነው። ምክንያቱም አንድ አንገት ካስገቡ እዛ ላይ ራሳቸውን አክቲቭ የሆኑ እያደጉ እያደጉ ይመጡና የሚፈልጉት ደረጃ ላይ ይደርሳሉ። አለበለዚያ ግን ለእናቴ ለአባቴ፣ ለጓደኞቼ ይህን ስራ አገኘው ብላቸው ይደብራቸዋል። በዚህ ደሞዝ አገኘው ብላቸው ይደብራቸዋል። ምናምን እንደዚህ ተመ ተመርከ ዚህ ደረጃ ደረጀ ከእነሱ ያነሰ ደሞዝ እንዴት አገኛለሁ ምናም ብሎ እዛ ነገር ውስጥ እንዳይገባ የኛ የኛ የወላጆች ወይም ደግሞ የምንቀበላቸው ሰዎች እነዛን ተማሪዎች ከትብቲት ሲመጡ የምንቀበላቸው ሰዎች ኃላፊነት ነው። ስለዚህ ሁለቱ አንድ አስተማሪ፣ አንድ ወላጅ ተባብረው እነዚህ ልጆች ችግር የለ እንዲህ ናችሁ ብሎ ቢያነቋቸው ምንም ተመሳሳይ ነው ከኛ ጋር ውጭ ተፍተፍ ከሚል ከሚሯሯት ሰው ጋር ተመሳሳይ ላይፍ ይኖራቸዋል ማለት ነው። ቶሎ ብለው ወደ ሲስተሙ ይገባሉ ማለት ነው። አይመርጡም ስራ። ስራ መምረጥ በራሱ ችግር ነው በታዳጊ ሀገር። እንደገና የምፈልገውን ሙያ የምፈልገውን ነገር ማግኘት አገኛለሁ ብሎ ራሱ ኤክስፔክት ማድረግ በራሱ በሽታ ነው እዚህ ሀገር። ስለዚህ ምንድን ነው ያገኘውን ስራ እንዲሰራ ወላጆችና መምህራኖች ትልቅ ኃላፊነት አለባቸው፣ አለባችሁ። ስለዚህ ይሄ የእኔ ሀሳብ ነው። ወላጆችም መምህራኖችም እንደዚች አይነት ነገር ልጆቻችሁን በተነግሯቸው ሲወጡ አዲስ አይደሉም ብርቅ እንዳይሆን ማድረግ ትችላላችሁ ብዬ ሀስባለሁ ይሄ ጀስት እንደ አንድ ሀሳብ ነው፣ እንደ አንድ ዜጋ ሀሳብ ነው። ምናልባት የወደቀ ሀሳብ ሊሆን ይችላል፣ ኦር ያልወደቀ ሀሳብ ሊሆን ይችላል። እንደ ሀሳብ ግን ወደ ሚዲያ አምጥቶ መናገሩ መልካም ነው ብዬ ስላሰብኩኝ ይህንን ሀሳብ አመጣውላችሁ። በተረፈ ሀሳብ፣ አስተያየት ደስ ያላላችሁ ነገር፣ ደስ ያላችሁ ነገር ካለ ማንኛውንም ነገር ሀሳብ እንቀበላለን። ባካችሁ ሀሳባችንን አቅርቡልን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉን፣ አበረታቱን፣ አሳድጉን። ስለዚህ አመሰግናለሁ ጊዜ ሊስጥልኝ